ተናስተን ተመልካቾች እንደምን አምሽታችኋል። ለኢቲቪያም ሰባት ወዲያ አዝናቸው የስፖርት ጉዳዮቻችን እናልፋለን። ሲንቄ ባንክ አጋራችን ነው። ከዜናዎቹ ጋር ሰለሞን አባቡነኝ ነኝ። አብራችሁን ቆዩ። የኢትዮጵያ እግር ኳስ ፌዴሬሽን መግለጫን በማስቀደም እንጀምራለን። የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባላት ዛሬ ባካሄዱት አስቸኳይ ስብሰባ ላይ የተለያዩ ውሳኔዎችን ሲያስተላልፉ በፍጻሜው በሲዳማ ቡና ተሸንፎ የነበረው ወላይታ ዲቻ የኢትዮጵያ ዋንጫ አሸናፊ እንዲሆን ተወስኗል። የኢትዮጵያ ፕሪሚየር ሊግ የፋይናንስ አስተዳደር መመሪያን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 የዛሬውን የኢትዮጵያ እግር ኳስ ፌዴሬሽን ውሳኔ ተከትሎ የኢትዮጵያ ዋንጫ አሸናፊ እንዲሆን ውሳኔ የተላለፈበት የወላይታ ዲቻ ደጋፊዎች እንግዲህ በያሉበት ደስታቸውን እየገለጹ ይገኛሉ። ወደ ሌሎች ዜናዎቻችን እናልፋለን። ነጻነኛ መዳረሻ በሆነው ዩዥን ዳይመንድ ሊግ ኢትዮጵያን አትሌቶች በተለያዩ ርቀቶች ለአሸናፊነት ይጠበቃሉ። በአሜሪካን ኦሪገን በሚካሄደው ዳይመንድ ሊግ በ5000 ሜትር ሴቶች የክብረወሰን ባለቤቷ ጉዳፍ ጸጋ ይጠበቃለች። የኦሎምፒክ ሻምፒዮኖችና የክብረወሰን ባለቤቶች የሚካፈሉበት የዩዥን ዳይመንድ ሊግ በመጪው ቅዳሜ ነው የሚደረገው። አዲስ የሸዋስ ተጨማሪ 48 የኦሎምፒክና ፓራሊምፒክ ሻምፒዮኖች፣ 98 የኦሎምፒክና ፓራሊምፒክ ሜዳሊስቶች፣ 14 የዓለም ክብረ ወሰን ባለቤቶች፣ 25 የፓሪስ ኦሎምፒክ ሻምፒዮኖችን ጨምሮ በርካታ ከዋክብት የሚካፈሉበት ዳይመንድ ሊግ በመጪው ቅዳሜ በአሜሪካ ኦሪጎን ዩጅን ይካሄዳል። ከ100 ሜትር እስከ 10000 ሜትር እንዲሁም መሰናክልና የሜዳ ተግባራትን ያጠቃልለው የዩጅን ዳይመንድ ሊግ በ2259 ዘጠነኛው መዳ መጨረሻ ነው። በኦሪጎን ዩጂን ሃይዋርድ ፊልድ ዩኒቨርሲቲ አትሌቲክስ መወዳደሪያ በኢትዮጵያውያን ዘንድ የተለመደ ነው። በተለይ ከሶስት ዓመት በፊት የተካሄደውን የኦሪጎን ዓለም ሻምፒዮና ሁሉም ያስታውሰዋል። ከዚህ ባሻገር ኢትዮጵያውያኑ የተለያዩ ክብረ ወሰኖችን የሰበሩበት ትራክም ነው። ከእነዚህ መካከልም ከአራት ቀናት በኋላ በሚካሄደው ዘጠነኛው ዳይመንድ ሊግ በአምስት ሺህ ሜትር የምትጠበቀው አትሌት ጉዳፍ ጸጋይ የርቀቱን ክብረ ወሰን የሰበረችበት በዚሁ በሃይዋርድ ፊልድ ዩኒቨርሲቲ ትራክ ነው። አትሌት ጉዳፍ በ2231400 ከ21 የገባችበት የርቀቱ ክብረ ወሰን ሆኖ ተይዟል። ለሁለት ዓመት በራሷ የተያዘውን ሰዓት ለማሻሻል አሊያም ለመስበር ከሌሎች 12 ኢትዮጵያውያንና ሁለተኛውን ፈጣን ሰዓት ከያዘችው ኬንያዊቷ ቤትሪስ ቺቤት ጋር ትንቅንቅ ታድርጋለች። የወጣቶች ሻምፒዮኗ መዲና ይሳ፣ ሂሩት መሸሻ፣ የኒዋን ንብረት ፎቴን፣ ተስፋዬ ማርታ ለማየው እንዲሁም አሳየች አይቸው በርቀቱ የሚጠበቁ ሌሎች ጉዳይ ናቸው። በ3000 ሜትር መሰናክል ሴቶች ሰምቦ አልማየው፣ ሎሚ ሙለታና አለምናት ዋለ ይካፈላሉ። አትሌት ሰምቦ አልማየው በዘንድሮ ዳይመንድ ሊግ 12 ነጥቦችን ሰብስባ ሦስተኛ ደረጃ ላይ ትገኛለች። 24 ነጥቦችን በመያዝ እርቀቱን የምትመራው ኬንያዊቷ ፌዝ የሮቲች እና የኦሎምፒክ ሻምፒዮኗ ያቪ ዊንፍሬድ ይጠበቃሉ። በ1500 ሜትር ሴቶች ድሪቤ ወልተጂ፣ ፍሬወይኒ ኃይሉና ሳሮን በርሄ ተሳታፊዎች ናቸው። በአዲሱ ግራንድ ስላም ትራክ ውጤታማ የነበረችው ከደረቤ ወልተጂ ለአሸናፊነት ስትጠበቅ ከኦሎምፒክ ሻምፒዮኗ ፌዝኪፕዮግን ጠንካራ ፈተና እንደሚገጥማትም ተገምቷል የዳይመንድ ሊግ አካል ያልሆነው የወንዶች 10 ሺህ ሜትር ሲካሄድ ስድስት ኢትዮጵያውያኑ በርቀቱ ይካፈላሉ በ10 ሺህ ሜትር የስምንተኛው ፈጣን ሰዓት ባለቤቱ በሪሁ አረጋዊ የኦሎምፒክ ሻምፒዮኑ ሰለሞን ባረጋ የዓለም የቤት ውስጥ ባለድሉ ሀጎስ ገብረ ሕይወት የ2017 የታላቅ ሩጫ በኢትዮጵያ አሸናፊው ቢንያም መሃሪ መዝገቡ ስሜና ታደሰው። ወርቁ በዩዥን ለአሸናፊነት ይሮጣሉ። በ800 ሜትር ሴቶችም ጽጌ ድጉማ በርቀቱ ትጠበቃለች። በአምሳኛው የፕሪ ፎንቴን የዩዥን ውድድር አዳዲስ ክብረ ወሰኖች ይሰበሩበታል ተብሎ እንደሚጠበቅ ነው። ከዋንዳ ዳይመንድ ሊግ ዓለም አትሌቲክስ እና ከኦሎምፒክ ድረ ገጽ ያገኘነው መረጃ የሚያሳየው በዓለም የክለቦች ዋንጫ የጥሎ ማለፍ ጨዋታዎች ዛሬም ይቀጥላሉ። ምሽት 4 ሰዓት ላይ ሪያል ማድሪድ ከጁቬንትስ የሚያደርጉት ጨዋታ ትኩረትን አግኝቷል። ለሊታ 10 ሰዓት ላይ ደግሞ ቦርሻ ዶርትመንድ የሜክሲኮ ሞንትሬን ይገጥማል። ነጻነት ጫን ያለው ተጨማሪ ያለው የዓለም ክለቦች ዋንጫ ዛሬ ምሽት በሚደረጉ ሁለት ጨዋታዎች የመጨረሻ የሩብ ፍጻሜ ተፋላሚ ክለቦችን ይለያል። ምሽት አራት ሰዓት ሲል የመድረኩ ስኬታማው ክለብ ሪያል ማድሪድ ከሌላኛው የአውሮፓ ታላቅ ክለብ ዩቬንቱስ ጨዋታውን ያከናውናል። በአሰልጣኝ ዣቪ አሎንሶ እየተመራ ሳልዝበርግና ፓቹካ ላይ ድል አስመዝግቦ ለጥሎ ማለፉ የበቃው ሪያል ማድሪድ ወሳኙን ተጫዋች ኪሊያን እምባፔን ለመጀመሪያ ጊዜ የሚያገኝበት ጨዋታ ይሆናል ተብሏል። ሁለቱ ክለቦች ከሰባት ዓመታት በኋላ በሚገናኙበት ወሳኝ ጨዋታም ትልቅ ፉክክር ያደርጋሉት በሚልም ተጠብቋል። ምንም እንኳን ጁቬንቱስ በመጨረሻ የምድብ ጨዋታ በማንቸስተር ሲቲ አምስት ለሁለት ያልተጠበቀ ሽንፈት ቢያስተናግድም ኢጎር ቱዶር ከዚህ የማይዋጥ ሽንፈት ፈጥነው ያገግማሉ ተብሎም ይጠበቃል። በሳልዝበርግ ጨዋታ መሻሻልን ያሳየው ዣቪ አሎንሶ ለጨዋታው ዝግጁ መሆናቸውን ገልጿል። ማሪንጌዎቹ ክሊያም ባፔን ከጉዳት መልስ ማግኘታቸው ትልቅ ዜና ሲሆን የውድድሩ ክስተት የሆነው ጎንዛሎ ጋርሺያም ተጠባቂ ተጫዋች ነው። ካማቪንጋ፣ ኤንድሪክ እና ሜንዲ ደግሞ ከጨዋታው ውጪ የሆኑ የሎስ ብላንኮቹ ተጫዋቾች ናቸው። በኬነን ይልዲዝ እና ኮንሴሳዎ ተስፋን የሰነቀው ጁቬንቱስ በበኩሉ ሁለቱ ተጫዋቾችን ጨምሮ ከራንዳል ኮሎሙዋኒ ከፍራንቹራም ና አንድሪያ ካምቢያሶ አንዳች ነገርን ይጠብቃል። ክለቡ የጉዳትም ሆነ የህመም ዜና ሳይኖረው ለጨዋታው እንደሚቀርብም ተነግሯል። ክለቦቹ በባለፉት 17 ግንኙነታቸው ማድሪድ 7 ጁቬ 8 ጊዜ ድል ተደራርገዋል። በተመሳሳይ የጥሎ ማለፍ የመጨረሻ ጨዋታ ሌሊት 1 ሰዓት በዶርትሙንድ ና በሞንትሪ መካከል ይደረጋል። እስካሁን ከባድ ተጋጣሚ ሳይደርሰው ኡልሳን፣ ሳንዳውንስ ና ፉልሚኔንሴን የገጠመው የኒኮ ኮቫች ቡድን በሩሺያ ዶርትሙንድ ከሜክሲኮው ክለብ የተሻለ ቅድመ ግምት ቢያገኝም በሰርጂዮ ራሞስ አምበልነት የሚመራው ሞንቴሪ ግምት ቀያሪ ሊሆን ይችላል በሚል ተጠብቋል። የመከላከል ችግራቸውን ማስተካከል የሚጠበቅባቸው ኒኮ ኮቫች በጆቤ ቤሊንጋም፣ ካሪም አዴሚ፣ ጉራሲ ና ጁሊያን ብራንት እምነትን ጥለዋል። ሞንቴሪ አንድም ጨዋታ ባለመረታት ለዚህ መብቃቱ ቀላል ግምት እንዳይሰጠውም አድርጎታል። ተጨማሪ ጉዳዮችን አካተን ምሽት ሁለት ሰዓት ላይ በኢቲቪ መዝናኛ እንጠብቃችኋለን። ለኢቲቪ አምስት ሰባት ያዝናቸው የስፖርት ጉዳዮቻችን አብቅተዋል። ሰለሞን አባቡ ነበርኩኝ።